እንዳንድ ኢትዮጵያዊ እያየሁ ዝም ማለት ስለማልችል ነው። እንዳት ገለው እኮ ነው አይታታል ኳራ ምን እንደምታክል፣ እንዴት እንደቻላት ራሱ እኔ እንጃ። ደግሞ በፎቅ ተጠ አየ ልታስቀናው እሱ በሚሄድበት ሰፈር ስትሄድ አይቷን ደንግጦ ሲሮጥ እኮ ነው። እኔ ጌታ ጾም ነኝ። ረመዳንን እንኳን እንደቻላላት እንዴት ታስችለው እንዴት ይጽ እንዴት እንዴት ብሎ ረመዳንን ይወጣ እንደተወጣ ሄደ፣ ቡና አስፈልቶ አሁን ያሳረፋት እንደሆነ ትረፍ። አንዴ መስለም ከፈለሽ አንደኛሽን ተጠቀለሽ፣ አንዴ ጃብ ትለብሻለሽ። አንዴ እንደሆነ እንደሆነ ያደረግሻል እሱን ለማናደድ ትለብሻለሽ ቆልሽ መጠቃለል ካለፍ ሚዲያ ላይ ሰው ይታዘበኛል። በሉ የገዛ ቦይፍሬንድሽ ተብዬ ጀነጀነኝ ብላ እዛው ቤሩት ላይ አይረቡም እዚ ሀገር ያሉ ብሎ እየተነገረሽ ተጠቅለሽ፣ ቁንጫልሽ ሚዲዮን ኬር ተጠቅለይ። ስታለቅሽ እዚህ እየመጣችሁ ህንድ ህንድ እኛ ላይ አትጫወቱ። እኔ ግን ዛሬ ወጣሁት አያገባኝም ብዬ ዝም ማለት እችላለሁ በዚህ ውፍረትሽ እላዩ ላይ ወጥተሽ የዱባይ ሬሳሽም ለመላክ እኛ የምንሯራጥበት የለም። አፍነሽ እንዳገኙ ልጁ ሳየው ለራሱ ጾሙ የረመዳን ጾም አቅጥኖታል። እላዩ ላይ ወጥታ እንዳትደፋው እየነገርኳችሁ ነው። መልዕክቱን ቆርጣችሁ አድርሱ። ይሄ ልጅ ከሞተ ተሰብካለው፣ ገዳዩ ማን እንደሆነ። እንደ ቀነኒ ራሷ ያሳስብን። አፍና እንደምገለው ነው እላዩ ላይ ከወጣች ይሄ ልጅ ከላይ ሁን በሉት። አብረው ከቀጠሉ ከላይ ይሁን። እሷ ከላይ ወጣች ጊዜ ይሄ ልጅ አጥንቱ የሚገኝ አይመስለኝም። ምን ጉድ ናቸው? ኧረ በስመ አብ። እኛ ሶሻል ሚዲያ ወዴት እንሂድ? ጂጂ ክያ ደግሞ ሰምታ፣ ጂጂ ክያ ደግሞ በዘንድሮ የፍቅር ነገር በሳ፣ ጂጂ ክያ ደግሞ ሆዴን አልፋታሁም ብላለች። ዊኬንድ ላይ እኔ እናት እኔ ልንገብገብልሽ አልቻለች ወይ ዘንድሮ፣ እንደው ምን ይሻለናል? ጅጅክያም ተንገበገበች። ጾማችሁን ጆሮችሁን ጾሙን አይደር የተባልን ሕዝቦች እኮ ነን። ወንዶች እኮ መጾም አልቻሉ፣ ቤት በኩል ይጾሙ

የፓንት ያለው አይመስለኝም በደንብ ባላቂ አይተሽዋል ቪዲዮን ሁሉ ሳየ ሳልደነቅምስ አቤት የዘንድሮስ ያሰጋል የዘንድሮስ አይዘንድሮ አይዘንድሮ አይዘንድሮ ተበላ ነው ጫወታው አቤት አቤት አቤት አቤት አቤት ምን እናድርጋችሁ ወዴት ወዴት ሚድ ሚዲያውን ጥለን ልንየለ እናንተ ብለን አንፋታ ወይ ጉድ አንዱ ደግሞ አይታታ ወይ እንደዛ ልጅ ጠቅልሎ ጫካ ውስጥ መኖር ይሻላል። አይተሽው አቡክ ሸ አርልሱ ልጅ ማን ነው ጫካ የሚኖራለ እንዴ? እልም ያለ በራውስ ገብቶ እኮ ቤት የድሮ ቤቱ ዶሮ ያረባል። አሁን በጎች ገዝቷል። የከተማ ልጅ ነው። አቡክ ሹ ያሬዶ ያሬድ ዝርያ ገባችሁ ዝርያ እንዴ አንተ ወፍ ምናምን ነው እንዴ? ሶስት ነው አራት ትንትና ጅብ አለው ጅባለው ከኮልፌ ኮፍ ብሎ ነው የሚኖረው፣ ወደ አሸዋ ሜዳ ከፍ ብለው። ለነገሩ እሱ አይደለም እሱ አይደለም፣ ሌላም ተገኘ የሚኖር እሱ ጫካ ነው። ሌላ ሌላ ይህ ቤታቸው በኮሪደር ፈርሶባቸው ሱቅ ነበረው፣ ሱቁን ዘግቶ ምናምን ጫካ ገባ። የታባቶሽ ከንዛዝ። አሁን ሰው ሁሉ እሱ የሚከታተለው ቀን በቀን የሚያደርገውን ነገር። ዮናስ ይባላል ዮናስ ዮናሶችም ዮናስ ዮናስ ውጭ፣ ዮናስ ነው የሆነ ልክ ያልሆነ ነገር አለው ይመስለኛል። አደለ አረፎ ላርገኝ፣ ንገሩ ወይ ሼር አርጉልኝ። ሲገባ እንዴት ነኛለ? የጫካ ኑሮ ተስማማው። ከአሬድ ጋር ጎረቤት ለምን አይሆንም? አገናኙ። ይሄ ሩቅ ነው መሰለኝ። የዚህ እንደም ይርቃል። ሲናገር እኮ ሶስት ሱቅ ነበረው። ሞባይል ቤት ነበረው ተደግፎ እሱ ጋር ሁሌ እንደዚህ በየሱቁ በር የማይጠፉ ልጆች አሉ። ና ብዬ አየሁትና አለ ይህን ሱቅ መቆጣጠር ትፈልጋለህ አልኩት። አዎ ሲለኝ ሰጥቼው መተዋል። እየፎገረን ይሁን እውነቱን ይሁን ቁጭ ብለን ስንሰማ ነበር። አንድ ምሎላሽ ቃ እንዳይሆን እንዴት ነው ስታያት? ሁለት ጀርመን ሶስት ጀርመን ውሾች አሉ። ሶስት ናቸው ሁለት። ከዛ ዶሮ ሲያረባ ዶሮቹን ይበሉበታል። ተማሩ ተማሩ። አሁን ለዶሮች ደግሞ ሌላ ቤት ተሰራ፣ ዙርያ ይጸዳል